በኢትዮጵያ ባለፉት ዓመታት ከውጭ ሀገር የሚገባውን ስንዴ ምርት በሀገር ውስጥ ምርት ለመተካት የተሰራው ስራ አበረታች ውጤት ተመዝግቦበታል። በጅማ ዞን በ2013 ዓ ም በአንድ ወረዳ ሀምሳ ሄክታር መሬት ላይ የተጀመረው ስንዴ ልማት ኢኒሽቲቭ ተስፋፍቶ አሁን ላይ በዞኑ በሁሉም ወረዳዎች የስንዴ ኢኒሽቲቭ ተግባራዊ የሆነ ይገኛል። ስንዴ ከዚህ ቀደም ከአካባቢ የአየር ንብረትና አፈር ጋር ተስማሚ መሆኑን ባለመገንዘብ አለማልማታቸው እንደሚያስቆጫቸው የሚናገሩት የጅማ ዞን የቀርሳ ወረዳ አርሶ አደሮችም በክላስተር ስንዴን ማልማታችን ውጤታማ አድርጎናል ባይ ናቸው። በትራክተር በማረስ በአካባቢያቸው የሚገኝ የውሃ ሀብትን ተጠቅመው ዘንድሮም በበጋ መስኖ ስንዴ ምርታማነታቸውን ለመጨመር በጊዜ ዘር መዝራት መጀመራቸውን ተናግረዋል። ክላስተርኩን ጀልቀ በሜ ከአራት አመት በፊት በአዋሽ ሰቡ ቀበሌ ውስጥ በክላስተር ማልማት ጀመርን። አምና ከአንድ ሄክታር መሬት ላይ ከ38 እስከ 41 ኩንታል አግኝቻለሁ። በዚህ አመት ደግሞ ጥሩ ዝግጅት ስላደረግኩኝ ከማመርተው ምርት ላይ ከ45 እስከ ሀምሳ ኩንታል አገኛለሁ ብዬ ተስፋ አደርጋለሁ። ከዚህም በፊት የስንዴ እቅም አናውቅም። በደጋ አገር ብቻ ነው የምንታወቀው። አሁን ደግሞ በቆላ ቦታ እዚህ ላይ ምንም ዛፍ ስለሌለው ቆላ ስለሆነ አይዘራም፣ አታገኙም ይላል። ከዚህም በፊት ሰው አይደለም ሰርተን እና ላይ ያለን ብለን ዘራው። አሁን ደግሞ በጥሩ ሁኔታ ነው የተገኘው። ስንዴም ደግሞ በ45 ኩንታል ወደ ስልሳ አካባቢ የምን የሆነው ከአንድ ሄክታር ላይ እያገኘ ነው ያለው። ዘንድሮ ደግሞ አሁንም ዘርተናል። ለወደፊቱ ወደ ስልሳ ኩንታል ነው እንጂ የአንድ ሄክታር ላይ የምናገኘው። በጅማ ዞን በ2017 የምርት ዘመን 450 ሺህ ሄክታር መሬት ላይ ስንዴ መልማቱን ያስታወሱት የዞኑ ግብርና ጽሕፈት ቤት ኃላፊ አቶ ቲጃኒ ተማምም በዞኑ በዘንድሮ ዓመት በበጋ መስኖ 300000 ሄክታር መሬት ላይ ስንዴ እንደሚለማ ተናግረዋል። ዘር ማዳበሪያና መሰል የግብአት አቅርቦቶችን እጥረት እንዳይከሰት አስፈላጊው ዝግጅት ተደርጎ ወደ ስራ መገባቱንም አመላክቷል። እንደምታወቀው እንግዲህ የተለያዩ ሞተር ፓምፖችን፣ እንዲሁም የተለያዩ ማዳበሪያዎችን፣ ዘሮችን በጊዜ ያሳደሩ ጋር ደርሶ በጊዜ አሳደሩም ያለውን የስንዴ ዘርን ዘርቶ የሚፈለገውን እንክብካቤ አድርጎ ምርትና ምርታማነቱን እንዲጨምር የተለያዩ ስራ በተከታታይ መስራት አለብን። እዚህ ላይ ትኩረታችንም አድርገን እንሰራለን እና በተገኘው ስራችንም ቆንጆ ውጤት ላይ ስላለን ብዙ ተሞክሮም አስተዳደሩ ሁሉ አካል አግኝቷል። በዘንድሮ አመትም ይህኛውን እንጨምራለን ብለን እንጠብቃለን። የስንዴ ምርትና ምርታማነትን ለመጨመር በትኩረት እየተሰራ ነው ያሉት የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር ለበጋ መስኖ የሚውሉ በዞኑ የሚገኙ 999 የውሃ ሀብቶችን ተጠቅሙ አርሶ አደሮች በስንዴ ልማት ላይ በስፋት እየተሳተፉ ነው ብለዋል። አንደኛ ውሃ አለን፣ መሬት አለን። ውሃ ሲባል ዝም ብሎ ውሃ አይደለም። እንደ ጅማ ዞን 999 ውሃዎች አሉ፣ ለስንዴም ለሩዝም ለማልማት። ሌላው ደግሞ ጥሩ አርሶ አደር ሰርቶ የሚያሰራ መንግስት ክቡር ጠቅላይ ሚኒስቴራችን ሪፎርም በግብርና ላይ እንደሰሩ ሀገራችን መለወጥ ካለብን አርሶ አደር ላይ መስራት አለብን። 80 ፐርሰንት አርሶ አደርን ይዘን ከውጭ ስንዴ መለመን የለብንም። ስንዴ አራት ዓመት ከውጭ አስቀርተናል፣ ወደ ውጭ ልከናል። እንደ ጅማ ዞንም የጅማ ህዝብ ድርሻ አለው። ባለፉት ዓመታት ከውጭ የሚገባውን ስንዴ በማስቀረት በዞኑ የተመረተን የስንዴ ምርት ለውጭ ገበያ ማቅረብ መቻሉ ለዘርፍ ውጤታማነት ማሳያ መሆኑን አስተዳዳሪው በቀርሳ ወረዳ የዘንድሮን የበጋ መስኖ ስንዴ ልማት ባስጀመሩበት ወቅት ተናግረዋል። በዛሬው ቀርሳ 120 ሄክታርን ጨምሮ ቢያንስ 220 ሄክታር መዝራት ችለናል። ይህንን ደግሞ የምናሳካው አንደኛ ጥሩ ህዝብ አለን፣ ሁለተኛ ቴክኖሎጂን በመጠቀም ኮምፖስት፣ ቨርሚ ኮምፖስትን በመጠቀም፣ ሁለተኛ ትራክተሮችን ወደ ቴክኖሎጂ ማለት ከበሬ ወደ ትራክተር ከማጭድ ወደ ኮምፓይነር መግባት ጀምረናል እንደ ጅማ ዞን